እንግዲህ ከስድስት ሳምንት በፊት 500 ዶላርን ወደ 3000 ዶላር ስልክ በመሸጥ የሚል ቻሌንጅ ጀምሬ ነበር። በአራት ሳምንት ውስጥ 1668 ዶላር ደርሼ ነበር። አሁን ባለፉት ሁለት ሳምንታት ውስጥ ደግሞ 11 ስልክ ሸጫለሁ። ከ11 ስልክ ስንት እንዳተረፍኩና በጀቴ ደግሞ ስንት እንደደረሰ መጨረሻ ላይ እነግራቸዋለሁ። ፕላስ ደግሞ በዚህ ሳምንት ውስጥ ያስተካከልኳቸው ሁለት ነገሮች አሉ አራቱ ሳምንት ሙሉ ላይክ ያላረግኳቸው ሞዚስ ያላረግኳቸው፣ አሁን ግን የጨመርኳቸውና ያስተካከልኳቸው ሁለት ነገሮች አሉ። እነሱን መጨረሻ ላይ የሚነግራችኋለሁ። እንግዲህ ይሄ ቪዲዮ የሁለት ሳምንት ነው አንድ ላይ የያዘው እና መጀመሪያ ላይ አምስተኛው ሳምንት ላይ ስንት ስልክ እንደገዛው ነግራችሁ እና ከዛ ደግሞ ስድስተኛው ሳምንት ላይ ደግሞ ምን ያህል ስልክ እንደገዛው ነግራችኋል። አምስተኛ ሳምንት ላይ መጀመሪያ የገዛው ስልክ አይፎን ኢለቨን ፕሮ ማክስ ነው። 180 ዶላር ገዝቼ 250 ዶላር ሸጥኩት። ሰማንያ ዶላር ትርፍ ማለት ነው። ይሄ የአምስተኛው ሳምንት የመጀመሪያ ቀን የመጀመሪያ ስልክ የገዛሁት ነው። ከዛ ደግሞ በንጋታው አይፎን 8 በ50 ዶላር እና አይፎን 12 በ200 ዶላር ገዘው። አይፎን 8ቱን በ100 ዶላር ሸጥኩት፣ አይፎን 12ቱን ደግሞ በ250 ዶላር ሸጥኩት። በቀጣዩ ቀን ደግሞ አይፎን 11 75 ዶላር ፖስት ተደርጎ አየሁ። እንግዲህ ለአይፎን 11 75 ዶላር ማለት በጣም አንደር ቫሊዩ ነው ግን እኔ ምን አደረኩኝ? 15 ዶላር ጨምሬ 90 ብር ከፍልሻለሁ አሁን እመጣለሁ ያዢልኝ አልኳት። ምክንያቱም በጣም ኮምፒቲቲቭ ስለሆነ ማርኬቱ ሰው ዶክ እንዳያረገው ማለት ነው። ከዛ በአጋጣሚ ሁሌ ስልክ ስገዛ ማድረገው ነገር አለ። ሌላ ስልክ አለ ወይም መሸጥ የምትፈልጉት ምናምን ብዬ እጠይቃቸዋለሁ እና ልክ እንደዛ ስጠይቃት አይፎን ሰቨን ፕላስ አለኝ አለችኝ። ከዛ እሱን ስንት ትሸጪልኝ አለች ስላት 50 ዶላር አለችኝ። እኔ ግን ኦልሬዲ አይፎን 11ኑ ካስኪንግ ከአስኪንግ ፕራይስ በላይ ስለምከፍል እሷ 75 ጠይቃ እኔ 90 ነው እየከፈልኩ ያለሁት፣ እና ይህን 30 ዶላር ሽጭልኝ አልኳት። እሺ ያለችኝ iPhone 11 በ90 ዶላር እና iPhone 7 ፕላስ ደግሞ በ30 ዶላር ገዛው ማለት ነው። iPhone 7 256 ጂቢ ነው። ባትሪ ፐርሰንቴጁ ደግሞ 93 ነበር። በጣም አሪፍ ነው፣ ባትሪውም ስቶሬጁም በጣም አሪፍ ነው። ከዛ iPhone 11ኑ 180 ዶላር ሸጥኩት፣ እጥፍ ማለት ነው። በገዛውበት እጥፍ 180 ዶላር ሸጥኩት 90 ዶላር አትርፌ። አይፎን ሰቭን ፕላሱን ደግሞ 115 ዶላር ሸጥኩት፣ 30 ብር የገዛው ማለት ነው። ስለዚህ ስንት ብር ትርፍ ማለት ነው? 85 ዶላር ትርፍ። ግን ኢቤይ ላይ ስለሆነ ነው የሸጥኩት ኢቤይ 115 ዶላር ወስዶብኛል። ከአይፎን ሰቨኑ ሰባ ዶላር አትርፌ አለው ማለት ነው። ከአይፎን ሰቨኑ ግን ኢሌቭኑ ኢቤይ ላይ የሸጥኩት ማርኬት ፕሌስ ሊሸጥኩት ስለሸጥኩት ምንም አይነት የተቆረጠብኝ ነገር የለም ማለት ነው። እንግዲህ አሁን የነገርኳችሁ ስልኮች የመጀመሪያ ቀን፣ ሁለተኛ ቀን እና ሶስተኛ ቀን ላይ የገዛቸው ናቸው አምስተኛ ሳምንት ላይ። ከዛ በኋላ ሙሉ ሳምንቱ ሌላ ስልክ አላገኘሁም። መጀመሪያ ላይ ስልክ አገኘሁ። ከዛ በኋላ ግን አምስተኛው ሳምንት አልቆ ስድስተኛው ሳምንት አጋማሽ ላይ ነው ሌላ ስልኮች ያገኘሁት እና አሁን ከአሁን በኋላ ደግሞ ከስድስተኛው ሳምንት አጋማሽ እስከ ስድስተኛው ሳምንት መጨረሻ ያለው እንነግራቸዋለን። ስድስተኛው ሳምንት ላይ የመጀመሪያ የገዛውት ስልክ አይፎን ቱዌልቭ ነው። ሁለት መቶ ዶላር ገዝቼ ሁለት መቶ ሰማንያ ዶላር ሸጥኩት። ግን እዛው ተመሳሳይ ቀን ላይ አይፎን ኤይት አግኝቼ በሀምሳ ዶላር ሄጅ የገዛውት በሀምሳ ዶላር። ከዛ በኋላ ግን ሌላ ስልክ አላቸው የስላቸው እንደገና አይፎን ኢሌቭን አለን አለችኝ። ግን አይፎን ኢሌቭን ፕሮ ማክስ ነበረ መቶ አርባ አብረን ተስማማን። ስለዚህ ከአንድ ሰው ጉዳይ ስለገዛው አይፎን 11 ፕሮማክስ 140 ብር እና አይፎን 8 50 ዶላር ማለት ነው። ከዛ አይፎን 8ቱ ባትሪው ይዝቅ ያለ ስለነበረ 100 ዶላር አይደለም የሸጥኩት፣ 80 ዶላር ሸጥኩት 30 ብር ብቻ አትርፌ። ከዛ በኋላ አይፎን 11 ፕሮ ማክሱን ደግሞ 140 ዶላር ገዝቼ 280 ነው የሸጥኩት፣ ዕጥፍ ማለት ነው፣ 140 ዶላር አትርፌ ማለት ነው። በንጋታው ደግሞ አይፎን 7 ፕላስ 70 ዶላር ገዝቼ መቶ ዶላር ሸጥኩት። የባለፈውን ከአስታውሳችሁ 115 ዶላር ነበር የሸጥኩት ግን ስቶሬጁ 216 ነበረ። ይሄኛው ግን 28 ስለሆነ ትንሽ ዝቅ አድርጌ 100 ዶላር ሸጬዋለሁ። የገዛውበትም ዋጋ ትንሽ ከፍ ያለ ነው። አክቹዋሊ በጣም ከፍ ያለ ነው። የባለፈውን ሰላሳ ዶላር ይሄን ደግሞ ሰባ ዶላር ነው የገዛውት እና ብዙም ፕሮፊት አልነበረም፣ 30 ነበር ፕሮፊቱ። ስድስተኛው ሳምንት የመጨረሻው ቀን ላይ ደግሞ ሁለት ስልክ ገዛው፣ አይፎን 12 እና አይፎን 11። አይፎን 12 210 ዶላር ገዛውትና 270 ዶላር ሸጥኩት፣ 60 ዶላር አትረፈኝ። አይፎን 11ን ደግሞ 140 ዶላር ገዛሁት። ነገር ግን የገዛሁበት ዋጋ በጣም አሪፍ ነው። ነገር ግን ባትሪውን ቼክ አላደረኩት ነበር ስገዛ። ባትሪው 68 ፐርሰንት ነበር፣ በየገብቼ ቼክ ሳደርገው በጣም ኦልሞስት ሞቷል እና እዛ ደግሞ ቼክ አላደርኩትም ነበረ። አንዳንዴ አሁን ስፔሻሊ በጣም መግዛት ምናምን እንዲህ ስለምንድን ጊዜ ትንሽ ድሮ መጀመሪያ በጣም ቼክ አደረግ ነበር ሁሉንም ነገር፣ አሁን ትንሽ እየተዘናገሁ ነው። እሱን ማስተካከል አለብኝ። ኤኒዌይስ እሱን 140 ዶላር ገዝቼ ብዙ አላተረፍኩበትም፣ 150 ዶላር ሸጥኩት የ10 ዶላር ነው ያተረፍኩት፣ ግን ያው ትልቅ ትርፍ አይደለም። እንግዲህ በአጠቃላይ በአምስተኛውና በስድስተኛው ሳምንት ላይ 11 ስልክ ነው የሸጥኩት አሁን አጠቃላይ ከ11 ስልክ ስንት እንዳተረፍኩኝና በጀታችን ስንት እንደደረሰ ጎላችን ደግሞ አጠቃላይ ሶስት ሩን ጎል ለማሳካት ደግሞ ስንት ብር እንደቀረን እነግራችኋለሁ። በመጀመሪያ ግን ስንት እንዳተረፍኩና በጀቴ ስንት እንደደረሰ ከመናገሪ በፊት ይህ ቪዲዮ ሲጀመር ሁለት ያስተካከልኩት ነገር አለ ብዬ ነበረ በዚህ ሁለት ሳምንት ውስጥና እነሱም እንደሆኑ ልንጋራችሁ። መጀመሪያ ያስተካከልኩት ነገር ኖርማሊ የስልኬን ፕራይስ ማድረገው የተረዳሁት ነገር ከማርኬት ቫሊዩ ዝቅ አድርጌ ነበር። ከማርኬት ቫሉ በአንድ ሰው ዋጋ ነበር የሚሸጠው ማለት ነው። አሁን ግን ከማርኬት ቫሉ ትንሽ ከፍ አድርጌ ወይም በማርኬት ቫሉ ነው ለመሸጥ ከሁን በኋላ ያሰብኩት። ለምሳሌ አይፎን 12ን እዚሁ ቪዲዮ ላይ የመጀመሪያውን አይፎን 12 200 ገዝቼ 250 ዶላር ነበር የሸጥኩት 50 ዶላር አትርፌ። ስድስተኛው ሳምንት ላይ ግን የገዛሁትን ሁለቱን አይፎን 12ዎች 270 እና 280 ዶላር ነው የሸጥኩት። ስለዚህ 20፣ 30 ዶላር በመጨመሪ ብቻ ፕሮፊት ማርጂኒን በ50 ፐርሰንት አሳደግኩት ማለት ነው። 50 ዶላር ማተረፍ የነበረው 78 ያደረኩት ማለት ነው። ስለዚህ 50 60 ፐርሰንት አደገ ማለት ነው እና እሱን አንድ የተማርኩት ነገር ነው። ስለዚህ ከአሁን ባላት ስልኮች በማርኬት ቫሊዩ ወይም ከማርኬት ቫሊዩ ከፍ አድርጌ ነው ፕራይስ ማድረጋቸው። ስለዚህ ፕሮፊቴን በዛው መጠን ይጨምራል ማለት ነው። ሁለተኛ ደግሞ ፋይንዳውት ያደረኩት ነገር ኖርማልኔ ስልኩ ከማርኬት ቫሊዩ ዝቅ ተደርጎ ፖስት የተደረገ ስልክ ነው ምገዛው እኔ ስገዛው ማለት ነው። ግን አሁን የገባኝ ነገር ስልኩ በማርኬት ቫሊዩም ፖስት ቢደረግ፣ ከማርኬት ቫሊዩም በላይ ፖስት ቢደረግ ሰዎቹን ኮንታክት ማድረግ እና ኦፈር ማድረግ በጣም አስፈላጊ ነገር ነው። ምክንያቱም እኔ ድሮ ማሰብ የነበረው 1300 ዶላር ስልክ ፖስት ካደረገ እና ለእናንተ ደግሞ የሚያዋጣቸው የመግዣ ዋጋ 200 ዶላር ቢሆን ኮንታክት ማድረጉ ምንም ፖይንት የለውን ብዬ ነበር ማሰቡ። ምክንያቱም ያ ሰውዬ 100 ዶላር ቀንሶ ይሸጣል ብዬ ስለማላስብ ማለት ነው ነገር ግን አስር ሰው ኮንታክት ብታደርጉ ዘጠኙ ሰውን እምቢ ቢል አንድ ሰው ግን ይሸጠዋል። ምክንያቱም አንዳንድ ሰዎች ስልኩን ቶሎ ሸጠው መገላገል ነው የሚፈልጉት እና አስር ሰው ኮንታክት አድርጋችሁ ዘጠኙ ሰውን እምቢ ብሎ አንዱ ሰው ግን ቢሸጥላችሁ ስቲል ኤክስትራ ስልክ ነው የምታገኙት። ማለት እናንተ ገዛዋለሁ ብላችሁ ያላሰባችሁትን ኤክስትራ ስልክ ገዝታችሁ ፕሮፊታችሁን በዛው መጠን ያድጋል ማለት ነው። እና እሱን ነው አንድ የተማርኩት ነገር። ስለዚህ እነዚህ ሁለቱን ነገሮች ከአሁን በኋላ አስተካክላለሁ። እንግዲህ አሁን ወደ ዋናውና ስንት እንዳተረፍኩ ስንት በጀት ስንት እንደደረሰና ስንት እንደሚቀረኝ ጎሌ ለማሳካት እንግዲህ በዚህ ሁለት ሳምንት ውስጥ በአምስተኛውና በስድስተኛው ሳምንት ውስጥ አጠቃላይ 11 ስልክ ሸጫለሁ። ያተረፍኩት ደግሞ 680 ዶላር እንግዲህ የነበረን በጀት 1668 ነበረ። እሱ ወደ 2348 ዶላር አድርገዋል ማለት ነው። እንግዲህ ቻሌንጁን ከጀመርን ስድስት ሳምንት ሆኗል። 500 ዶላር ነበር የጀመርኩት። አሁን 2348 ዶላር ደርሷል። ሶስት ወር የታሰበው አይዶንት ቲንክ አሁን ባላ ሶስት ወር የሚፈጅ በኮንፊደንስ ነው የምናገረው፣ ግን ኔበር ነው ግን። ቻሌንጁን ለመጨረስ የቀረኝ 653 ዶላር ብቻ ነው፣ 3000 ዶላር ለመሙላት። ይህንን በቀጣይ ሁለት ሶስት ሳምንት ውስጥ ማሳኮ ይመስለኛል። በቀጣይ ቪዲዮ እስክንገናኝ